ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰሞኑን እንግዲህ አንድ ያነጋጋሪ ቪዲዮ አለ፣ ሚስቱን ፕራንክ ያደረገው ባል ማለት ነው። በፕራንክ ሰበብ እንግዲህ ሚስቱን ልክ ልኳን ነው የተናገረው ማለት ነው። ልጅቱ ግን በጣም ታሳዝናለች፣ እና በሆነው ሰዓት በሰዓቱ በተፈጠረው ነገር ስታለቅስ በጣም ነው የምታሳዝነው። እና እኔም ቪዲዮውን አለፍ አለፍ ስላገኘሁትና አየሁት ቪዲዮውን እና በጣም ነው የምታሳዝነው ልጅቱ። ለምን እንደዚህ ይደረጋል? እስኪ እንግዲህ ሁሉም ሰው ነው በባልየው ቁጣ እንትን ያለው ማለት ነው። በህግም ሊያስጠይቀው ይችላል ተብሏልና ቪዲዮ ምንድን ነው እስኪ እስከ መጨረሻው አብረን እኔው እና እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ወደ ቪዲዮ ጋይስ፣ እንዴት ናችሁልኝ? አሁን ይዤላችሁ የመጣሁት ቪዲዮ በእርግጠኝነት ቅጥል ለሚያደርጋችሁ ቪዲዮ ነው። እኔ ብቻ የለምን ልቃጠል ይህን ቪዲዮ ካየሁት ቢያንስ አንድ ስምንት ሰዓት ሆኖኛል ካየሁት ሰዓት ጀምሮ ልጅቷ ከአይምሮ ልትወጣ አልቻለችም። ለምንድን ነው ገብታ ቁጭ ያለችው? ለምንድን ነው ገብታ ቁጭ ያለችው? ጋይስ በጣም ነው የተናደድኩት፣ በጣም ነው የተበሳጨሁት ይሄን ቪዲዮ ሳየው እና አብረን ለምን አናየውም? አብረን ለምን አንቃጠልም? ተመልከቱት። ከዚህ ሀሳባችሁን ቪዲዮ እዚህ ኮመንት ስራ አስቀምጡ። ፕራንክ መሆኑ ነው ጋይስ፣ ፕራንክ እያደረገ ነው ሚስቱን። ሰምታችሁታል። ከሰማችሁ ሰማችሁ፣ ካልሰማችሁ አሁን ደግሞ እዚህ ድጋሜ ታችሁ። ማርያም እኔ የምልሽ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ሰሃን ማለት ነው። በፊት ሻይን ነበር የሚያረጋ። አሁን አንቺ ከወለድሽ በኋላ ፌድ አረገ። ምን ማለት ነው? ምን ማለት ነው? በቃ ከባድ ነው። ወልጄ ብቀመጥ ይሻለኛል።

እሱች አለ እንደገና፣ አንቺ ተደረገች ሁለተኛ እንውለድ ይቆያል። አልኩህን ነበር እኔ ሁለተኛ እንውለድ። አሁን እኮ ሁለት ወር ሙሉ እንደ እናቶቻችን፣ ሶስት ወር በቃ እንደ ፈረንጅ በአንድ ሳምንት ተነስቶ ስራ። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ ሰራ አንዳንድ ጊዜ ለሳይሆንም ብታስቢ አሪፍ ነው። ትንሽ ትንሽ ቤት አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻል? መጥፎ ሰው ነው።

ተጠንቀቅ ይሄ ለማንም ሰራው አለ የልቡን ተናግሮ አንተ ነገ ምንጀራ ከመቁጠር ወደ ኋላ አትልም ጌታን እውነቴን ነው የምልህ እኔ ግን በጣም ነው አንጀቴን የበላችኝ የሶስት ወር አራስ ናት በደንብ ላልተሰማችሁ ሰዎች አሁን ይሄን ፕራንክ ይባላል ጋይስ ለማንኛውም አንተ ግን ዛሬ ነው ቤትከ የፈረሰው? አንቺ ግን የምትገርሚ ሴት ነሽ ምን አይነት ቤተሰብ ነው ያሳደገሽ በኢየሱስ ክርስቶስ ጨዋ የተረጋጋሽ የሚለቀስልኝ የኔ ፍቅር በጣም ድንቅ ሴት ነሽ። አንተ ግን በመጀመሪያ እኔ አላቅም አይቼህም አላቅም እኔ ቲክታክ ላይ ፌስቡክ ላይ ያየው፣ ግን ስንዴ ሳስበ እንጀራ ቆጣሪ ትመስለኛለህ። እንጀራ ቆጣሪ አምስት ነበር የተጋገረው፣ አሁን ስመለስ ሁለት ሆነ፣ አይነት ነገር ምትል ነው የሚመስለኝ። እና እህቴ ለነገሽ አስቢበት። እንደዚህ አይነት ባል ከባድ ነው። በኢየሱስ መጀመሪያም ኃይለኛ ነበርክ ማለት ነው ወይ? አሳዘነችኝ። እንዴታ አሳዘነችኝ፣ አይገልፀውም። ምን ያፈርዱላልሽ? እኔና ግን ስፍስፍ ለበል እንደዚህ ቢጠጪ ደሞ ታለቅሻለሽ። ጥርቅ አርገሽ ቢ ጥርቅ ቤት ውስጥ ያለውን ጠርከፍ ካርገሽ እንደውም ሳታስተርፊለት ቢ ቪዲዮውን እንዳያችሁት ነው ልጅቷ ላይ በጣም ነው ተሳዝነው፣ ማለት ልጅቷ አራስ ናትና በአራስነቷ ዳቦ አለ፣ ሁለት ዳቦ ነው የምትበዩ? እንደት እንደዚህ ተባ ያለሽ? እኔ የልፎ ነው የማመጣው፣ አንቺ ደግሞ አሰሪም ስራ ስራ ለምት ገቢ ምናምን እንዲ እንደ አይነት ፕራንክ አለ እንደ ሆድ ውስጥ ያለውን ነገር የልብ ልቡን ከተናገረ በኋላ ፕራንክ ነው ይቅርታ ምናምን እና የኢትዮጵያ ፕራንክ ቢያንስ ከውጮች ተማሩ፣ የሚሰራውና የማይሰራውንም እወቁን። የአረቦች በነገራችን ይ የአረቦች ፕራንክ ያለው ብዙ ጊዜ እና በጣም ነው የሚመቸኝ የነሱ ፕራንክ እና ደስ ይለኛል የአረቦቹ ፕራንክ ማለት ነው። እና የሀበሻ ፕራንክ ግን እግርግር ነው የሚለው ማለት ነው። ምን አይነት ፕራንክ ነው የምሰሩት? ቅስም የሚሰብር ፕራንክ ሰርተው እሷን አሁን ሆዷን ካቆሰል እውነት ለመናገር አሁን ማለት ነው እሱ ፊት ራሱ እህል አቅርባ ለመብላት በእርግጠኝነት ወደፊት እች ልጅ ታሳቃ ነው የምትኖረው ማለት ነው። እህል ለመብላት ራሱ ትሳቅቃለች። ለምን ያ ያላት ነገር ነው የምታስታውሰው ፕራንክ ነው የሚለውን ነገር ማለት ብዙ ሰው ራሱ በቃ በልጅቷ ትዕግስት ብዙ ሰው ተማርኳልና፣ ለማንኛውም ልጅቱ ጨዋ ልጅ ናትና፣ ባልዮው ግን በጣም የሚገርም ነው። እንግዲህ እንዲህ አይነት ሆድ የሚታዘብ ባል እንዳይሰጣችሁ ዱዓ አድርጉ። እያረሰ እየገፋገፋ እያደረገ ለቤት የሚያመጣ ብሉ፣ ጨጪ አረ ከሳሽብኝ፣ ጠቆርሽብኝ ሚስት የሚል ባል አይስጣችሁ ነው ምላችሁ። ይነዶች ዬ ሰላም አለይኩም ወራህመቱላሂ ወበረካቱ። ከእንዲህ አይነት ታዛቢ ታዛቢና ገብጋባ ባል ይጠብቃችሁ ማለት ነው።